ዜና ስፖርት። ጤና ይስጥልኝ፣ ከኤስሪ ፊርዳውስ አብደላኪ ነኝ። በቅድሚያም በእንግሊዝ ፕሪሚየር ሊግ 36ኛ ሳምንት የሊጉ የዋንጫ አሸናፊ ሊቨርፑል እና ሁለተኛ ደረጃ ላይ የሚገኘው አርሰናል ዛሬ ጨዋታቸውን ያደርጋሉ። የሊጉ ዋንጫ ከሁለት ሳምንት በፊት ማንሳቱን ያረጋገጠው ሊቨርፑል በ82 ነጥብ አንደኛ ደረጃን ይዟል። አርሰናል በ67 ነጥብ ሁለተኛ ደረጃ ላይም ይገኛል። ክለቦቹ በዘንድሮ የውድድር ዓመት የሁለትዮሽ ዋንጫ ፉክክርም አድርገዋል። የዛሬው መርሃ ግብር ከሶስት ነጥብ ባለፈ የክብር ጨዋታ የሚል ስያሜ በስፖርቱ ቤተሰብም ተሰጥቶታል። ቡድኖቹ በመጀመሪያው ዙር በኤምሬትስ ስታዲየም ባደረጉት ጨዋታ ሁለት አቻ መለየታቸውም የሚታወስ ነው። የ46 ዓመቱ የማንቸስተር ከተማ ተወላጅ አንቶኒ ቴይለር ተጠባቂውን ጨዋታ በዋና ዳኝነትም ይመሩታል። እኚሁ ዳኛ የቡድኖቹ የመጀመሪያ ዙር ጨዋታ በማህል ዳኝነት መርተውታል። በሌሎቹ መርሃ ግብሮች በአውሮፓ ሻምፒዮንስ ሊግ ለመሳተፍ እየተፎካከሩ የሚገኙት ኒውካስትል ዩናይትድ እና ቼልሲ በሴንት ጀምስ ፓርክ ስታዲየም የሚያደርጉት ጨዋታም ይጠበቃል። ኖቲንግም ፎረስት ከሌስተር ሲቲ፣ ማንቸስተር ዩናይትድ ከዌስትሃም እና ቶትናም ሆትስፐር ከክርስቲያል ፓላስ በተመሳሳይ ዛሬ የሚደረጉ መርሃ ግብሮች ናቸው። በስፔን ላ ሊጋ የ35ኛ ሳምንት መርሃ ግብር ባርሴሎና ከሪያል ማድሪድ ዛሬ የሚያደርጉትን ጨዋታ በዓለም እግር ኳስ አፍቃሪያን ዘንድ በጉጉት ይጠበቃል። የሁለቱ ሀያላን ክለቦች ጨዋታ በሉዊስ ካምፓኒያ ኦሎምፒክ ስታዲየም ይካሄዳል። ባርሴሎና በ79 ነጥብ አንደኛ፣ ሪያል ማድሪድ በ75 ነጥብ ሁለተኛ ደረጃ ይዟል። የባርሴሎና እና የሪያል ማድሪድ ታሪካዊ ተቀናቃኝነት ከ120 ዓመታት በላይ እየዘለቀም ነው። ሁለቱ ክለቦች እንደ አውሮፓውያን አቆጣጠር በ1902 ባደረጉት የመጀመሪያ ጨዋታ ባርሴሎና 3 ለ1 አሸንፏል። ቡድኖቹ የወዳጅነት ጨዋታቸውን ሳይጨምር እስካሁን 260 ጊዜ እርስ በእርስ የውድድር ጨዋታዎችን አድርጓል። በዚህም ሪያል ማድሪድ 105 ጊዜ ሲያሸንፍ ባርሴሎና 103 ጊዜ ድል ቀንቶታል 52 ጊዜ ደግሞ አቻ ወጥቷል በላሊጋው 189 ጊዜ ተገናኝተው ሪያል ማድሪድ 79 ጊዜ ድል ሲቀናው ባርሴሎና 75 ጊዜ አሸንፏል በቀሪው 35 ጨዋታዎች አቻ ተለያይተዋል ባርሴሎና ላሊጋውን 27 ጊዜ ሲያነሳ ሪያል ማድሪድ 36 ጊዜ ዋንጫውን በመውሰድ የበላይነቱን ይዟል በዚህ ዓመት ሁለቱ ቡድኖች ሶስት ጊዜ ተጫውተው ባርሴሎና በሶስቱም አጋጣሚ አሸንፏል። በላሊጋው በመጀመሪያው ዙር ሳንቲያጎ በርናቦው ላይ አራት ለባዶ በስፔን አሸናፊዎች አሸናፊ ዋንጫ አምስት ለሁለት እንዲሁም በስፔን ኮፓ ዲላሬ የፍጻሜ ጨዋታ ሶስት ለሁለት አሸንፏል። ባርሴሎና የዛሬውን ጨዋታ ካሸነፈ ለ28ኛ ጊዜ የላሊጋውን ክብር ለመቀዳጀት ይበልጥ ይቃረባል። በዘንድሮ የውድድር ዓመት ላሊጋው ብቸኛውን የዋንጫ ተስፋ የሆነው ሪያል ማድሪድ ማሸነፍ ከሊጉ መሪ ጋር ያለውን የነጥብ ልዩነት ወደ አንድ ዝቅም ያደርጋል። የ42 ዓመቱ አሌሃንድሮ ሄርናንዴስ ተጠባቂውን ጨዋታ በዋና ዳኝነት ይመሩታል። በተያያዘም የካታላኑ ክለብ ባርሴሎና ተጫዋቾቹ በዛሬው የኤል ክላሲኮ ፍልሚያ ወደ ሜዳ እንደሚመለሱ ተገልጿል። የተከላካይ ስፍራ ተጫዋቹ አሊሃንድሮ ባልዴና ከጉዳት በማገገም በጨዋታው እንዲሳተፍ የሕክምና ፍቃድ ማግኘቱ ተነግሯል። በተጨማሪ ማርክ ካሳዶ በዛሬው ጨዋታ በቡድኑ ስብስብ ውስጥ እንደሚካተትም ተገልጿል። አሰልጣኝ ሀንሲ ፍሊክ ከሰጡት አስቴት አሊሃንድሮ ባልዴ ሉዋንዶስኪ ከረፍት በኋላ ተቀይረው ይገባሉ ብሏል። ባርሴሎና ዛሬ ተጠባቂ የሊግ መርሃ ግብሩን ከሪያል ማድሪድ ጋርም ያደርጋል። በጀርመን ቡንደስሊጋ መርሃ ግብር የሊጉ አሸናፊ ባየር ሙኒክ ከሞንችክሎድባህ ጋር የሚያደርገው ጨዋታ ሁለት ለባዶ አሸንፏል። ለባየር ሙኒክ የማሸነፊያ ግቦችን ሀሪኬን ና ኦሊሴ አስቆጥረዋል። ሀሪኬን በውድድር ዘመኑ 25ኛ የቡንደስሊጋ ግቡንም አስቆጥሯል። በጨዋታው ከ25 ዓመታት በኋላ ባየር ሙኒክ የሚለቀው ቶማስ ሙለር በአሊያንስ አሬና የመጨረሻውን ጨዋታም አድርጓል። ቶማስ ሙለር ከክለቡ ደጋፊዎች ደማቅ አሸኛኘት ተደርጎለታል። ቶማስ ሙለር 13 የቡንደስሊጋ ዋንጫዎችን ያሸነፈ በሊጉ ታሪክ የመጀመሪያው ተጫዋች ሆኖ ባየር ሙኒክም ይለቃል። ባየር ሙኒክ ነጥቡን ወደ 79 ከፍ ሲያደርግ የሊጉ የመጨረሻው ጨዋታውን ከ ሆፌኔም ጋርም ያደርጋል። ይህንን ተከትሎ ባየርን ሙኒክ ዋንጫውንም ተቀብሏል። ለ34ኛ ጊዜ የቡንደስሊጋ ዋንጫውን ያሸነፈው ባየርን ሙኒክ የዋንጫ ሽልማቱን ተቀብሏል። እንግሊዛዊ ተጫዋች ሃሪኬን በእግር ኳስ ሕይወቱ የመጀመሪያውን ዋንጫ መሳመም ችሏል። አንጋፋው ተጫዋች ቶማስ ሙለር 13ኛ የቡንደስሊጋውን ዋንጫም አንስቷል። ዜና ስፖርት አበቃ። ከኤስሪ ፊርዶስ አብድላኪ ማብሪያችሁ ቆየው። መልካም ቀን።